እኔ ማርች ትዌኒ ፈርስት በጣም በጣም በጣም የምወዳትን እናቴን ወደ ጌታ መሄዷን ተነገረኝ። በጣም ነው የምንቀራረበው ከእናቴ ጋር፣ ብዙ ታሪክ አለ። ማንም ልጅ ከእናቱ ጋር ልዩ ፍቅር ይኖራል፣ ምንም ጥያቄ የለው። የእኔ ከዛ የተለየ ነው ልል አይደለም፣ ግን በጣም እንቀራረባለን እና ይሄንን ደግሞ የሚያውቁ ወንድሞቼና እህቶቼ ሁሉም ኢትዮጵያ ውስጥ ስለሆነ ያሉት በጣም የሰጉት በጣም ያሰቡት በጣም የተጨነቁት ለእኔ ነው። በጣም ምክንያቱም አታችመንታችንን ያቀሉ የተለየ ነው። እኔ አልመክርም እንደዚህ እንዲሆን፣ ጥሩ ነገር አይደለም ይሄ እውነት ለመናገር ምክንያቱም ቢቻል በቃ ቢቻል ኖርማል እና አንድ አይነት ቢሆን ጥሩ ነው አይደለም ለሁሉም። ግን አንዳንድ ጊዜ አይሆንም እንደዛ የተለየ አታችመንት አለ እና እኔ ራሴ ከድሮ ጀምሮ ምንድን ነው መሆን አሁን እናቴ ብታርፍ አንድ ቀን ማረፏ ይቀርበች እያልኩ ከበፊት ጀምሮ አስባለሁ እና ማሰብ አልፈልግም፣ ምክንያቱም ምን እንደምሆን አላውቅም። በተለይ በተለይ በርቀት ሆኜ ሳላያት ነገሩ ሆነ። ሰላሳ ሁለት ዓመት ተኩል ጌታን አምልካ አገልግላ ነው የሄደችው። ደግሞ እናቴም ልጄም ናት ወደ ጌታ ያመጣኋት ነ እና የሚገርማችሁ ነገር ከትላንት ወዲያ ነ መሰለኝ ከእህቴ ጋር እናወራ ነበር በስልክና እንዴት ሆንክ? አለ ብላ እናወራለን። ወገኖች የሚገርማቸው ነገር ከምትገምቱት በላይ ነው የተጽናናሁት። ማለት ከምትገምቱት በላይ አላለቀስኩም ማለት አይደለም፣ በደንብ አልቅሻለሁኝ፣ ግን አላዘንኩም። አላዘንኩም ስላችሁ ይገባችኋል። መሪር ሐዘን አላዘንኩም ስብራት ውስጥ ያለ ጌታ ሆይ ለምን አላልኩም እና አንድ ነገር አልኳት፣ እንዴት እንዳለ ራሴ ካልኩት በኋላ ገርሞኛል። የሚገርምሽ አልኳት እህቴን፣ በፊት ከማረፏ በፊት ኢትዮጵያ ናት አዲስ አበባ ናት ያለችው፣ ስለዚህ እያልኩ የሚሰማኝ ርቀት ነበረ። አሁን ካረፈች በኋላ ግን ጌታ ጋ ናት ስል የሆነ የሚሰማኝ ቅርበት አለ። አንድ ነገር ያየሁት ምንድን ነው? የዚኛውን ዓለም ያህል ይሄኛው ሪያሊቲ ሆኖብኛል። ይገባችኋል? ብ እውነትን የምነግራችሁ በጣም እናቴን ስለምወዳት በምንድን ያ ስሜት የሚገለጠው ከድሮ ጀምሮ በማዘን ነው። በጣም ታሳዝነኛለች፣ በጣም ታሳዝነኛለች። ስለዚህ ሁሌ ኃላፊነት ይሰማኛል። ታሳዝነኛል ይታሳዝነኛለች። በተለይ በተለይ አሁን መጨረሻ ላይ ማ በጣም ታሳዝነኝ ነበር። ምክንያቱም ታማ ስትሰቃይ፣ ምን ስትል፣ ልክ ማረፏን ከሰማው ጀምሮ ያ ስሜት ጠፋ ከኔ ውስጥ። እንግዲህ የበለጠ ላዝን አልነበር የሚገባኝ፣ ግን አሁን አታሳዝነኝም። ምክንያቱም ስለማታሳዝን ከሁሉ ይልቅ እጅግ በሚሻል ሁኔታ ውስጥ ነው ያለችው ይሄን ደግሞ እርግጠኛ ነኝ አምስቱ የስሜት ህዋሳቶቼ ከሚያረጋግጡልኝ የበለጠ እምነት ያረጋግጥልኛል። ወገኖቼ ልንገራችሁ፣ በጣም እርግጠኛ ስለሆንኩ በጣም ነው ማስባት። ባሰብኳት ቁጥር ግን በደስታ ነው ማስባት። እየነገርኳቸው ያለሁት ምንድን ነው የመረዳት ምን ባለጠግነት፣ መረዳት እየጨመረ ሲሄድ እውን እውን ታቃላችሁ፣ እውን ያም ብቻ አይደለም። በክብር ሃሌሉያ ክብር እንደማግኘት ያለት ጊዜ የበለጠ እውን ነው ለእኔ። ማለት በምንም አይነት እናንተን አሁን ፊት ለፊት ማየቴ እውን እንደሆነ ሁሉ ያም እውን ነው።